ትራውሬ ላይ ከባድ የግድያና የመፈንቅለ መንግስት ሙከራ ፈረንሳይ እያደባች ነው። ከቅርብ ጊዜያት ወዲህ በአፍሪካ ውስጥ አነጋጋሪ ከሆኑ መሪዎች መካከል ኢብራሂም ትራውሬ አንዱ ነው። ይበሬ በዓለም የመጀመሪያ ወጣት መሪ ነው። ትራውሬ የቡርኪና ፋሶ መሪ ለመሆን የበቃው በ34 ዓመቱ ነው። ስልጣን ከያዘ ሁለት ዓመታት አስቆጥሯል። ወደ ሦስተኛ ዓመቱ እየተጠጋ ይገኛል። በእነዚህ በሁለት ዓመታት ውስጥ ቡርኪና ፋሶ ጦርነትና ግጭትን ሳይሆን ሰላም በማስፈን አስደናቂ የልማት ሥራዎችን እየከወነች ትገኛለች። ሆኖም ግን ትራውሬ ጠላት በዝቶበታል። እስካሁን ድረስ ከሃያ በላይ የግድያ ሙከራዎች ተደርገውበታል። ኢብራሂም ትራውሬ ወታደር ነው። በአፍሪካ ውስጥ ወታደር መሪ ከሆነ የደም ጎርፍ ይጎርፋል። በአፍሪካ ውስጥ ወታደር መሪ ከሆነ ሀገራት የደም ጎርፍ እንደሚሆኑ፣ ከዚህ በተጨማሪም ንጹሐን ዜጎች እንደ በግ እንደሚታረዱ አፍሪካ ውስጥ ወታደር የሆኑባቸውን ሀገራት መመልከቱ ከበቂ በላይ ይሆናል። ትራውሬ የምዕራባውያን ጠላት ተደርጎ ተስሏል። እሱም ከምዕራባውያን ጋር እየታገለ ይገኛል። ምዕራባውያን ጠል እንደሆነም ከሚሰጣቸው ውሳኔዎች መረዳት ይቻላል። ትራውሬ ቃሉን በተግባር የሚያውል ግለሰብ እየተባለ በበርካቶች ዘንድ ይወደሳል። እኔ ለእናቶች ብዙ ፍቅርና አክብር አለኝ እያሉ የማስመሰል ስራ እንደሚሰሩት መሪዎች አይደለም። ትራውሬ ምዕራባውያን መገናኛ ብዙሀን ስሜን ከፍ እንዲያደርጉልኝ ብሎ ሴት ሚኒስትሮች እንደ ድሮ የሚመስል የፖለቲካ ድራማ እንደሚሰሩት የአፍሪካ መሪዎች ለመሆን አልበቃም። የእውነት ለእናቶች ፍቅር እንዳለ ያሳየ መሪ ለመሆን በቅቷል። በቡርኪና ፋሶ በሁሉም የመንግሥት ሆስፒታሎች ሴቶች ያለምንም ክፍያ በነፃ ልጅ እንዲወልዱ ተወስኗል። እኔ የተወለድኩት ከሴት ልጅ ነው። ሴት ልጅ ሕይወትን ወደዚች ምድር ለማምጣት ብዙ ክፍያ ስጠየቅ ማየት አልፈልግም እናቴ እኔን ለመውደድ በሚከፈል ክፍያ ምክንያት እኔን ልታጣ ከጫፍ ደርሳ ነበር። ፈጣሪ ባይፈቅድ ኖሮ እኔም በህይወት የለም ነበር፣ ዛሬ እዚች ሀገር ፕሬዝዳንት አልሆንም ነበር። ስለዚህ ሕይወትን የምትሰጥ እናት ለሆስፒታል መክፈል የለባትም ሲል አበክሮ ተናግሯል። አንዳንድ የአፍሪካ መሪዎች እናቶችና ሴቶችን እንደሚወዱ ለማሳየት የስሙላ ስልጣን ሰጥተው ርካሽ ተወዳጅነትን ያሳያሉ። ነገር ግን በተግባር ለእናቶች ማድረግ ያለባቸውን ኃላፊነት ይዘነጉታል። ትራውሬ ግን ለሁሉም የቡርኪናፋሱ እናቶች ውለታውን ውሏል። ትራውሬ ለሀገሩ ባህልና ሃይማኖትም ልዩ ቦታ ይሰጣል። ለዚህም በባህልና ሃይማኖት ጉዳይ የተለያዩ ውሳኔዎችን ወስኗል። ትራወሬ መሪ ከሆነ በኋላ ቡርኪና ፋሶ ግብረሰደማዊነትን ወንጀለኛ የሚያስብለውን ረቂቅ ጋውጣለች። የሀገሪቱ ጊዜ የፍትህ ሚኒስተር ከአሁን ጀምሮ ግብረሰደማዊነትና ሌሎች ተዛማች ድርጊቶች የተከለከሉና በህግ የሚያስቀጡ ናቸው ሲሉ ተደምጠዋል። ትራውሬ ወታደር ይሁን እንጂ የፌክ ዲግሪ ወይም ውዝግብ የሚፈጥር የትምህርት ማስረጃ እስካሁን አልተገኘበትም። ትራውሬ ወታደር ከመሆኑ በፊት የዩኒቨርሲቲ ተማሪ እንደነበር ይነገራል። የዩኒቨርሲቲ ተማሪ ብቻ ሳይሆን በጂኦሎጂም ተመርቋል። ዩኒቨርሲቲ ከተመረቀ በኋላ ወደ ውትድርና ዓለም ገባ። ትራውሬን በተመለከተ የሚወጡ ዜናዎችና መረጃዎች በርካቶችን የሚያስገርሙ ናቸው። ጋናውያን፣ ናይጄሪያውያን፣ ኬንያውያን፣ ደቡብ አፍሪካውያንና ሌሎች የአፍሪካ ሀገራት ግለሰቦች ለትራውሬ ካላቸው አድናቆት ተደሳ ምናለ የእኛንም ሀገር ብትመራ እያሉ በአስተያየት ቁጭት ምኞታቸውን ይገልጹለታል። ካፒቴን ኢብራሂም ትራውሬ ወደ ሥልጣን ከመጣ ድፍን ሦስት ዓመታትን እንኳን አልሞላም። ነገር ግን መላእክት ያገዙት ወይም ምን አይነት ትጋት ይኑረው ባይታወቅም ቡርኪና ፋሶን ለመለወጥ ቀንከሌት በሚሰራቸው ስራዎች የሀገሩ ህዝብ ብቻ ሳይሆን አፍሪካንን ጭምር ማስገረሙን ቀጥሏል። ትራውሬ ሰፊ ሕዝብና ሀገር ይዘው በዘር ፖለቲካ እየተጨማለቁ ህዝብን ከህዝብ በግልጽ እንደሚያጣሉት ደካማ ፖለቲከኞች አይደለም። በዘር ፖለቲካ ውስጥ ገብተው ህዝብን ከህዝብ የሚያባሉና የሚያጋጩ መሪዎችና ፖለቲከኞች ደካማ አስተሳሰብ ያላቸው የአይምሮ ድክመት ያለባቸው ግለሰቦች ናቸው የሚል አቋም ትራውሬ ዘንድ አለ። በአንድ ወቅት የታንዛኒያው ፕሬዝዳንት ጁልየስ ነሬሬ የአፍሪካ ፖለቲከኞችና ባለሥልጣናት አስተሳሰባቸው ደካማ ሲሆን ፖለቲካ ሲከብዳቸው ደካማነታቸውን የሚደብቁት የዘር ፖለቲካ ውስጥ በመግባት ሕዝብን ከህዝብ በማጣላት ነው ማለታቸው ይታወሳል። ትራውሬ ግን ቀደም ብዬ እንደነገርኳችሁ የሀገር ውስጥ ባል እንዲከበር ጽኑ ፍላጎት አለው። ቡርኪና ፋሶ የተለበሱ ልብሶች ከአሜሪካ ወደ ሀገሯ እንዳይገቡ ከልክላለች። ይህ የትራውሬ አስገራሚ እርምጃ በርካታ የአፍሪካ ሀገራትን አስደንቋል። በነገራችን ላይ በአፍሪካ ከራስ ወዳድነት የጸዳ ተብሎ በብዙዎች የሚደነቀው ቶማስ ሳንካራ ልክ እንደ ትራዋሬ አይነት ሀሳብ ነበረው። በአፍሪካ ህብረት ስብሰባ ላይ ሳይቀር አፍሪካ የራሷን የሀገር ልብስ መልበስ አለባት ሲል ተናግሮ እንደነበር አይዘነጋም። ኢብራሂም ትራውሬም የሀገሩ ልጅ የቶማስ ሳንካራን ፈለግ በመከተል ላይ ይገኛል። ትራውሬ የሀገር ውስጥ የጨርቃጨርቅ ምርቱን ለማበረታታት ብለውም በባህል ለመኩራት ከአሜሪካ ልብስ እንዳይገባ ውሳኔ አሳልፈዋል። የቡርኪና ፋሶ መንግስት ቃል አቀባይ የአፍሪካውያን ምርት ለመልበስ ለአፍሪካ ጊዜዋ አኩድ ነው ስል ተደምጠዋል። ቃል አቀባዩ ሀገር በቀል የፋሽን ኢንዱስትሪዎቻችን የሚገሉትን በውጭ ሀገራት የተለበሱ ምርቶች ላይ ያለን ጥገኝነት መቀነስ ይገባል ሲሉ ጽኑ አቋማቸውን ገልጸዋል። በፈረንጆቹ 23 በመፈንቅለ መንግሥት ሥልጣን በያዘው የ37 ዓመቱ ወታደር ኢብራሂም ትራውሬ የምትመራው ቡርኪና ፋሶ የፖለቲካና ኢኮኖሚ ለውጦችን እያደረገ ስትገኝ ከፈረንሳይ ጋር ያላት ግንኙነት በመሻከሩ ፊቷን ወደ ሩሲያ ማዞራት ይታወሳል። ትራውሬ በቡርኪና ፋሶ ለረጅም ዘመናት የቆዩ የፈረንሳይ ወታደሮችን ከሀገሩ በማባረር ሩሲያ ወታደሮች እንዲጠኩ አድርጓል። ትራውሬ ወርቅ ሳናጣራ መላካችን ገቢያችን ይቀንሳል በማለት በቀን 450 ኪሎ ግራም ወርቅ የሚያጣራ የወርቅ ማጣሪያ እንዲገነባ አድርጓል። የተለበሱ ልብሶች ወደ ሀገሩ እንዳይገቡ የተወሰነ ውሳኔም የኢኮኖሚ ለውጡ አካል ሲሆን ፕሬዝዳንቱ የሀገሩ የባህል ልብስ እንዲለበስ የሀገር ውስጥ የልብስ አምራቾች እንዲነቃቁ እንደሚፈልግ ተናግሯል። ትራውሬ ብልጭልጭ ነገር እንደሚወዱ መሪዎች አይደለም። ብዙ ጊዜ ትኩረት አድርጎ የሚሠራው ብዙ የሥራ እድል በሚፈጥሩ የፋብሪካ ሥራዎች ላይ ነው። ምዕራብ ቡርኪና ፋሶ ውስጥ በምትገኘው በንዶኮቭ የተወለደው ወጣቱ ትራውሬ የውትድርናውን ዓለም ከመቀላቀሉ በፊት ጂኦሎጂ ተምሮ ተመርቋል። በጦር ሰራዊትነት ማገልገል የጀመረው ከዛሬ 14 ዓመታት በፊት ነበር። ከዚያም ጆርጅ ናሙናው ከተባለው ወታደራዊ ትምህርት ቤት በመኮንነት ተመረቀ። ወታደራዊ ትምህርቱን በሁለተኛነት ጨርሶ በውትድርናው ከጽንፈኛ ሰርጎ ገቦች ጋር ለዓመታት ይካሄድ በነበረው ውጊያም ብዙ ልምድ አካብቷል። በውትድርና ከተሰለፈባቸው ግንባሮች መካከል ጽንፈኞች ክፉኛ ጠቋች የነበሩት የሀገሪቱ ሰሜናዊና ማዕከላዊ ስፍራዎች ይገኙበታል። በጎርጎሮሲያኑ 2018 በጎረቤት ማሊ በተሰማራው የተባበሩት መንግስታት ድርጅት ሰላም አስከባሪ ኃይል በመጻሩ ሚኒስማ ስር ትራውሬ ዘምቶ ነበር። በ20 ሻምብልነት ማድረግ ለትራውሬ ተሰጥቶታል። የቀድሞው ወታደራዊ ጁንታ መሪ ዳሚባ በምርጫ ስልጣን የያዙትን ፕሬዝዳንት ሮህ ማርክ ክርስቲያን ካቦሬን ከሥልጣን ሲያወርዶ ትራውሬ የአርበኞች ንቅናቄ አባል ሆነ። በሂደትም ማዕከላዊ ቡርኪና ፋሶ የሚገኝ መድፈኛ ጦር የመምራት ኃላፊነት ተሰጥተው። ዳሚባ ለትራውሬ ኃላፊነት ሲሰጡ ውድቀታቸውን እንዳፋጠኑ አላወቁም። በተራውሬ የሚመራው ጦር ቅሬታ ወደ ውጋዱ ጉብሽ ጎደጎድም ምላሹ ቁጣውን አባብሶ መፈንቅለ መንግስት አስከትሏል። ተራውሬም መሪ ለመሆን በቃ። በፈረንጆቹ ሃያ ሁለት በቡርኪና ፋሶ መፈንቅለ መንግስት ስልጣን የያዘው የኢብራሂም ትራውሬ መንግስት ተሞከረበትን የመፈንቅለ መንግስት ሙከራ ማክሸፉን ገልጿል። የመፈንቅለ መንግስት ሴራው በጎረቤት ሀገር አይቨሪኮስት መጠንሰሱን በለውም የተመለመሉ ወታደሮች የሀገሪቱን ፕሬዝዳንት ካፒቴን ኢብራሂም ትራውሬን ከሳምንት በፊት ለመግዳቅለው እንደነበር የሀገሪቱ የደህንነት ኃላፊ ገልጸዋል። በመፈንቅለ መንግስቱ ሙከራ ከ330 ኪሎ ሜትር በላይ ድንበር ከቡርኪና ፋሶ ጋር የምትዋሰነው አይቨሪ ኮስትና ፈረንሳይ እጃቸው ሊኖርበት እንደሚችል የሀገሪቱ ባለስልጣናት ይናገራሉ። ትራውሬ የአይቨሪ ኮስት መሪዎች ችግር አለባቸው አሸባሪዎችን በመቀበላቸው ፍጹም